በቤንች ሸኮ ዞን ሚዛን አማን ከተማ በርጌሳ አካባቢ የሚገኘው የሶፋ መስጅድ በከተማው በርካታ ዓመታትን ካስቆጠሩና አንጋፋ ዕድሜ ካላቸው መስጅዶች መካከል በቀዳሚነት ይጠቀሳል። መስጅዱ የታላቁ የረመዳን ጾም ወርን ምክንያት በማድረግ በሚዛን ማረሚያ ተቋም ለሚገኙ የህግ ታራሚዎች የተለያዩ የምግብ ሸቀጦችንም ድጋፍ አድርጓል። በድጋፍ ሥነ ሥርዓቱ ላይ የተገኙት የሶፋ መስጅድ ምክትል ኢማም እና የዞኑ ለማ ምክር ቤት አባል ሻህ አህመድ ሰይድ እንደተናገሩት ታላቁ የረመዳን ወር የመደጋገፍና የዝነት ወር እንደመሆኑ መጠን በዚህ ወቅት በተለያዩ ችግር ውስጥ የሚገኙ ወገኖችን መድረስና መጠየቅ የግድላል ነው ያሉት። ማረሚያ ቤት ያሉ ሰዎችና የታመሙ ሰዎች በረመዷን መጠየቅ ትልቅ ተግባር ነው። ይሄ ግን በሙስሊሙ ህብረተሰብ ዘንዳ ብዙውን የተዘነጋ ተግባር ነው። እንደዚህ ያሉ ስራዎች በሚሰሩ ሰአት ደግሞ በሙስሊሙ በዓል ብቻ አይደለም፣ በሌላውም በዓል ቀን መጥቶ የሰውን እኩልነት ማረጋገጥ ይገባል። በዛ ጊዜ እንደዚህ በሆነ ጊዜ የሰው ልጅ ለምሳሌ እነዚህም አካሎች ነገ ይህን እርማታቸውን ከጨረሱ በኋላ ወጥተው አካል ናቸው፣ አልሚ አካል ናቸው። የእነሱም ደግሞ ሞራል ደግሞ የሚገነባት ሆነ እንደነዚህ ያሉ ተግባሮች መስራቱ በጣም ጥሩ ነገር ነው። ሙስሊሙ ማህበረሰብን በተከበረው ወር በዙሪያው ካለው ጎረቤቱ ጀምሮ የመረዳዳትና የመደጋገፍ ባሉን በማሳደግ በፈጣሪ ዘንድም የበዛ ምንዳን የሚገኝበት በመሆኑ አቅመ ደካሞችን የበለጠ መርዳት ያስፈልጋል ብለዋል። ወጣቱም በአንድነት ማለት ነው። በእምነቱ ደረጃ ላይ በሚደረግበት ሰዓት ላይ ሁሉም እንደ አንድ ሆኖ አንደኛው መርዳት፣ በዛ አይነት ደረጃ ላይ ወደፊት ተጠናክሮ ይቀጥላል የሚልቅድ ያለን እኛም ደግሞ ይሄንን የሐዲስና የቁርአን ድጋፍ እያደረገ ተኋላ እንዲጠናከር የማድረግ ኃላፊነት አለብን። በመርሃ ግብሩ ላይ የተገኙት የሶፋ መስጅድ አሚር መምህር አብዱ ካሳ እንደገለጹት አንድ ሺ አራት መቶ አርባ ስድስተኛው የረመዳን ጾም ወርን ምክንያት በማድረግ የመስጅዱ ጀማን በማስተባበር በሚዛን ማረሚያ ተቋም በመገኘት በህግ ጥላ ስር ለሚገኙ ወገኖችም ድጋፍ ማድረጋቸውን ተናግረዋል። በእምነታችን ደግሞም ደግሞ እንደ ከተማ እንደ ሚዛን አማን ከተማ አስተዳደርም ያደግንበት አብሮነት ስለሆነ ይህንን አብሮነትን ከእምነታችንም ጋር ደግሞ ያለንበት የረመዳን ጾም ነው። ይሄ የረመዳን ጾም ላይ መስጠት የተቸገረን ማብላት፣ የታረዘን ማልበስ፣ እንደዚህ በማረሚያ ቤት ያሉትን ወገኖች መጠየቅ። ምክንያቱም እዚህ ማረሚያ ቤት ሲመጣ ሁሉም ሰው ወዶ አይደለም ይመጣ አንዳንዱ በስተት ይመጣል አንዳንዱ በተለያየ ምክንያት ወደዚህ ሊገባ ስለሚችል እሱን ማጽናናት ያስፈልጋል። ሶፋ መስጅድ ባለፉት ወቅቶች ወጣቶችን በማንቀሳቀስ በአካባቢ ኢኮኖሚ ችግር ያለባቸውን ሰዎችን በመለየት ሰፊ ድጋፎች ሲያደርግ መቆየቱንም ጠቅሰዋል። እንዳያችሁት ዱቄት ዱቄቶችን የተለያዩ ዱቄት ይዘን መተናል። ሳምቡሳ ተምርና መስሪያ ሳምቡሳ መስሪያ የሚሆኑ ማቴሪያሎችን ይዘንላቸው መተናል። ተምር በካርቶን በካርቶን ይዘንላቸው መተናል። ውሃ ውሃ በሀይላንድ ውሃ ይዘመተናል እንደገና ደግሞ ለአጠቃላይም ሊያገለግል በሚችል ያው እንዳያችሁት ሶስት ታንከር ውሃ አምጥተን ለውስጥ የማከፋፈሉን ስራ ሰርተናል። ዘይት እንደያችሁት ያ 25 25 ሊትር 25 ሊትር ዘይት እንደዚሁ ይዘን መተናል። ብዙ ነገሮች ናቸው ሽንኩርቱ ምኑ፣ በቃ ይሄ ወጣ ወጡ የሚሆን ነገር ማለት ነው። አጠቃላይ ወደ ሰባ ምናምን ሺ ብር ነው እየጨረስነው። እንደገና ደግሞ ምናልባት የሚያስፈልጋቸው ብለን ደግሞ ብር በእጃቸው የተወሰነ ሺ ብር እንዲይዙ አድርገናል። ድጋፉን የተቀበሉት በሚዛን ማረሚያ ተቋም የሙስሊም ታራሚዎች ተወካይ አቶ የሱፋሊ በበኩላቸው የሶፋ መስጅድ ስላደረገው ድጋፍ አመስግነው ሌሎች ተቋማት መሰል ድጋፎችን አጠናክረው ሊቀጥሉ እንደሚገባም ጠቁመዋል። ያው ዛሬ ከ ሚዛን ሶፋ መስጊድ መታችሁ በዚህ ደረጃ ስለጠየቅ ስለጠየቃችሁን ላቅ ያለ ምስጋናችን እናቀርባለን። ሌሎችም ተቃዋሞች በዚሁ ደረጃ ያለውን ችግር ተረድተው እንግዲህ እዚህ እስረኛ ሆነ ስንኖር ሁላችንም በሚባል ደረጃ ያው ገቢ ምንጫችን ይቋረጣል። ቤተሰቦቻችን ይበተናሉ። በርካታ ችግሮች አሉብንና ከምንም በላይ እስረኛን መጠየቅ ደግሞ አላህ ጀዛው የተወደደ ተግባር ስለሆነ